አሰላሙ አለይኩም ወረህመቱላሂ ወበረካቱ የዩቲዩብ ቤተሰቦች፣ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ደግሞ ስለ ሳማ ተክል ጠቀሜታ የመናግራችሁ ነገር አለኝ። እንግዲህ ስራዎችን ላይክ፣ ሼር ና ሰብስክራይብ እያደረጋችሁ እንድትተባበሩኝ በአክብሮት ጠይቃችኋለሁ። እንግዲህ ሳማ በሀገራችን በብዛት የሚገኝ ተክል ነው። ይህ ተክል እንግዲህ በአብዛኛው እንግዲህ ትኩረት ያልተሰጠው እጅግ ጠቃሚና በጣም አስፈላጊ ሆኖ እያለ እንግዲህ ብዙ ሰዎች ይህን ነገር ትኩረት አይሰጡትም፣ ግን በጣም አስፈላጊ ተክል ነበረ ማለት ነው። እንግዲህ አሁን ወቱ አብዛኛው በቅርብ ሰዓት ብዙ ዶክተሮች ብዙ የምርምር ተቋማት ይህን ተክል እንግዲህ በጣም አስፈላጊ እጅግ ጥቅም ያለው ተክል ነው በሚል በብዛት አሁን እንደ አዲስ መልክ በአዲስ መልክ ማለት ነው። እየ ነገሮቹን ወይም ትምህርቱን እየሰጡ ይገኛሉ። እንግዲህ ዛሬ ምን መናገራችሁ ስለዚህ ተክል ነው። እንግዲህ ይህ ተክል በውስጡ ብዙ ጠቀሜታ የታ ነገሮች ለብዙ ጥቅም የሚውል ንጥረ ነገር ይዟል። ባብዛኛው እንግዲህ በሀገራችን ማህበረሰብ ለምግብነት ነው የሚጠቀመው ጫፍጫፉን በመቁረጥ ይጠቀሙበታል፣ ማለት ነው። ይሄ ተክል ትክክል ነው። አብዛኛው ንጥረ ነገሩ ጫፉ አካባቢ፣ የዛፉ መጨረሻዋ ጫፍ ታዳጊው አካባቢ ያለው የተሻለ ያደርገዋል፣ ምግብነት ለሚውሉ ማለት ነው። በተጨማሪም ይሄ ዛፍ እንግዲህ ወይም ይሄ ተክል ለበሻይ መልክም በመጠቀም ለብዙ አገልግሎት ይውላል። እንግዲህ ከብዙ ጠቀሜቶቹ መካከል በትንሹ እንግዲህ የተክል በውስጡ ቪታሚን ቢ፣ ቪታሚን ዲ፣ ቪታሚን ኬ፣ ማዕድናትን፣ ብረትን እና ዚንክ ማግኔዥንም ጨምሮ በርካታ ንጥረ ነገሮች በውስጡ ይዟል። እንግዲህ ያው ይህ ተክል ደግሞ አንዳንድ ማህበረሰቦች የራስ ምታት አካባቢ እንደዚህ የራስ ህመም ያለባቸውን በመፈወስ በጣም የተሻለ መሆኑን ይገልጻል። ሌላው ደግሞ እንግዲህ ለአንጀት ድርቀት የተሻለ ነው። የአንጀት ድርቀትን በማለስለስ የተሻለ ያደርገዋል ማለት ነው። ሌላው የመገጣጠሚያ ህመም ያለባቸው ሰዎችን ይህም ምግብ በሻይ መልክም በምግብ መልክ የምትጠቀሙት ይህ ተችግራችሁ ልትፈወሱ እንደምትችሉ ነው የሚያሳየው ምርምሩ ማለት ነው። ካለው ልምድም የተነሳ ይሄ ተክል የተሻለ ያደርገዋል። ሌላው ለኩላሊት ህመም እና ለሽንት ኢንፌክሽን ችግር ላለባቸው ሰዎች ደግሞ ከዚህ ህመም ስቃይ ለመዳን በአጭር ሰዓት ከህመሙ ለማገገም ይህ ተክል መጠቀም የተሻለ ያደርገዋል። ሌላው ለአጥንት ጤንነትም እንደዚሁ በጣም አስፈላጊ ነው። በተለይ የአጥንት መሳሳል ላለባችሁ ሰዎች ይህንን ተክል ብትጠቀሙት በሻይ መልክም በምግብ መልክም አድርጋቸው ብትጠቀሙት የተሻለ ያደርገዋል ማለት ነው። ሌላው የበሽታ መከላከል አቅማችንን ያጎለብተዋል። በቀላሉ በሽታ እንዲያጠቃን ያደርገዋል ማለት ነው። ሌላው የዲም ብዛት እና ስኳር በሽታ ላለባችሁ ሰዎች ደግሞ እጅግ ፍቱን መድኃኒት ነው። በሻሂ መልክ ማታ ማታ ብትጠቀሙት በጣም የተሻለ ያደርገዋል ማለት ነው። እንግዲህ ውድ ቤተሰቦች፣ ምናልባት መጠንቀቅ ያለባችሁ ነገር ደግሞ ይህንን ይህንን ተክል ስትጠቀሙ ምናልባት እመም ስሜት የሚሰማ ከሆነ በተለይ የሰውነት መቆጣት የሚያጋጥሙ ከሆነ አለመጠቀም የተሻለ ነው ምክንያቱም በውስጣ ኢንዴዚ አይነት ችግር ያለባቸው ሰዎች የአለርጂ ችግር ስለሚከሰትባቸው ስለሚያመጣ ውስጣቸው ይህን ነገር አለመጠቀም የተሻለ ያደርገዋል ሌላው እድሜያቸው ህፃን የሆኑ በተለይ ከአስራ ሁለት አመት በታች ላሉ ህፃኖች ይህን ነገር እንዳይጠቀሙት ወይም ባይጠቀሙት የተሻለ ያደርገዋል። ስለዚህ ይህንን ተክል በአካባቢያችሁ አልመታችሁ፣ በጓሯችሁ አልመታችሁ ብትጠቀሙት የተሻለ ያደርገዋል ማለት ነው። እኛ የናቅ ነው። እጅግ ጠቃሚ ጥቅም ያለው ተክል በመሆኑ እናንተ ይህን ተጠቀሙት። እኛም በአካባቢያችን በብዛት በማሳቸው እያላሙ እየተጠቀሙም ነው። አስፈላጊ ከሆነ በቪዲዮ ጭምር ያለውን እንቅስቃሴ አሳያችኋለሁ፣ አስረዳችኋለሁ ማለት ነው። እና እናንተ ደግሞ ስራዎችን እንግዲህ ላይክ ሸር እያደረጋችሁ እንዲታግዙኝ፣ እንዲትተባበሩኝ ለምናችኋለሁ።